አሁን ሁላችሁም ክፍያ ያንሳል ሰርቪስ ክፍያ ያንሳል ብላችኋል። ማህበረሰቡ ጋር ደሞ ብንሄድ ውድ ነው ነፃ ይሁን ይላል። ሁላችሁም ታክስ ይቅር ብላችኋል። ታክስ ይቅር ደሞዝ ይጨምር፣ ከየት ነው የሚጨምረው ደሞዝ? ታክስ ካልተሰበሰበ ፌዴራል መንግስት ነው የሚሸፍነው ይላሉ ክልሎች። ከየት? ፌዴራል መንግስት ከየት ያመጣል? ምንጮቹ እኮ ማወቅ አለብን። ኢትዮጵያ ውስጥ ኦልሞስት ሁሉም ክልል ከፌዴራል የሚደጎም እንጂ ለፌዴራል በቅቶት የሚያፈስ አንድም ክልል የለም። ለእኛ የሚያስፈልገው ከበጀት አንጻር ሳይሆን ፕራይቬት ሴክተር እያጠናክርም የህክምና ኢንፍራስትራክቸር አሁን ችግር የሆነበትን መንገድ በስፋት እና በፍጥነት እየፈታን ከሄድን ብዙ አጀንዳ አይሆንም። ብዙ ሙያተኛ ነው ያለን። እያንዳንዱ ሰው ደግሞ የራሱ የሆነ ተቋም እየፈጠረ ከሄደ ከክፍያ ጋር ያለው ነገር ፌር እየሆነ ከሄደ እኛ እንደ መንግስት ከ20 ሺህ በላይ ተቋማት አሉ። በእነሱ ዝቅተኛ ገቢ ያላቸውን ሰዎች ካገዝን ይቀንሳል ችግሩ ማለት ነው። ይቀንሳል ችግሩ። ሁለት ምርጫ ነው ያለን። በምግብ ሶቨርኒቲ ኢትዮጵያ ማረጋገጥ አለባት የሚለው ስራ ባለፈው እንዳነሳሁት ማክሲመም ማክሲመም ሁለት ዓመት ነጻ እንወጣለን። በምግብ ማክሲመም ቱ ይርስ። ስንዴ አንፈልግም ከሰው ማለት ነው። ልክ እንደዛ በመድኃኒት ነፃ መውጣት አለባት ኢትዮጵያ ብለን ወስነን ማድረግ አለብን። ወስኛ አይደለም ወስነን፣ እየለመንክ በዛ አነሰ ምናምን ዋጋ የለውም። ለማኝ ለማኝ ነው፣ የተሰጠውንም ይወስደው አንድ ብርም ይሁን ሀያ አምስት ሳንቲም ወስዶ እግዜር ይስጥልኝ ነው የሚባለው። ከልመና ነፃ ለመውጣት ግን መወሰን አለብን እኔና እናንተ። ለዛ ነው ፋውንዴሽናል ስራዎች ኢትዮጵያ ውስጥ መሰራት አለባቸው ተብሎ የሚታሰበው። ካንሰር በሚመለከት አሁን አምስት ሴንተር ደርሰን አለም ኬሞቴራፒ ግን ከ30 በላይ ናቸው። እየሰፋ መጥቷል፣ ኢትዮጵያ ውስጥ 33 ገደማ ደርሷል። ስለዚህ የኔና የእናንተ ኮሚትመንት ውሳኔ መሆን ያለበት የሁሉ ነገር መሰረት ደህንነት ነው። እሱን እንዴት አድርገን እንቀይረው፣ ቢያንስ ልጆቻችን ከእንደዚህ አይነት መከራ እንዲወጡ ካላልን በቀር የተሟላ ነገር ምላሽ መስጠት ያስቸግራል። ይሄ ሴክተር ላይ ያለን የሰራነውንና ሴክተር ላይ ያለውን ለማመላከት ነው።